ማን ነው ስምህ ያለው ማን ተሾመ ያለው ማን ተሾመ ተሾመ የትውልድ ቦታ ሰሜን ጎንደር የት ደባርቅ ስራ መከላከያ መረጃ ና ኦኬ የአገልግሎት ጊዜ መከላከያ ነው ሁለት አመት ያገለገልከው መልካም ስምሪት የሰጠህ ማን ነው መረጃ እንድሰራ ኢብሳ የት ነው ብሄሩ ደቡብ? ስምሪት የተሰጠ የት አካባቢ እንድሰራ ነው መራዊ እና ዙሪያው እንድትመረጅ ነው ድምጠን ድምጣን ከፍ አርገው የት አካባቢ እንድትመረጅ መራዩን ዙሪያውን ፋኖ ያለበትን አካባቢ እያጣራ እንድትናገርና ምን እንድታስመታ አይደል ታስዘናል ኦኬ ይህን ስምሪት ሰራ ኢብሳ የሚባለው ስንተኛ ክፍለ ጦር ነው ስምንተኛ ሬጅመንት ሁለት ሁለተኛ ሬጅመንት ነው? መልካም ትውልዱ የት ነው ያልክ? የትውልድ ቦታው፣ የወጣበት ቦታ የት ነው? ቻይና ካምፕ ነው የነበርክ? ምን ያህል ሰው ቻይና ካምፕ አካባቢ ነው አላሳስክም። ምን ያህል ጊዜ ሰርተሃል በመረጃነት? ወር ሁለት ወር ስልጠና ወስደሃል። ሰሞኑ ልትወስድ ነበር። ከዚህ ተመልሰ ማለት ነው። ማንን አግኘው ተብለን የወጣኸው? እዚህ ታውቀዋለህ? አሸብር ማን አትፍራ፣ አትንቀጥቀጥኝ እየጠፋ ነው። እስካሁን ያሳዝጋቸው ሰዎች እስከ እስከ የት አካባቢ አስዛሃል? አማራ ክልል የሆነ ፋኖ የሚሆን ሲቪል። ማንን አስዛሃል? እነ ማንን በቃሉ ማን የአባቱ ስም አታውቀው? ሌላ በቃሉ በለጠ፣ ይግዛው መላኩ። የት ናቸው እነዚህ? እነዚህ የት የት ነው እሱ? አታውቀውም። እንዳያሳዝክበትም ቦታ ዳንግላ ዙሪያ ነው። ወደት? ወደ እዚኛው ዳንግላ ነው ወይስ ወደዛ ወደ አዲስ ቀዳም መውጫ? እዛ አካባቢ ነው ያሳስካቸው። እና እነዚህን አስገደልካቸው ወይስ እንዴት ነው? እኔ ምለው እንዲሁ አላማህ ግን፣ ስትወጣ አንተ አማራ ነህ አይደል? ስትወጣ እነዚህ ሰዎች ይህን አርግ ሲሉ ተቀብለ ሰዎቹን ስታስዛቸው ሰዎቹ የት ይደርሳሉ ብላ አስበ ነበር እኔ መጀመሪያ ማለት ነው መስሎ የነበረው። ምኑን ነው የመሰለ? ስታስዛቸው እኔ በቃ ሁሌም እንደዚህ እንትን ስል እኔ የቁጣር እንትን ስለሆነ ማለት ነው። ማነው ቁጣር? አንተ ነህ?